እንዲያስገባቸው ስትለምኑት ፊርዶውስ የሚባለውን ገነት እንዲያስገባችሁ ለምኑት፣ እርሱ ትልቁ የገነት ክፍል ነው እና ብሎ የተናገሩት የዚያ የገነት ስም ፊርዶውስ ይባላል። ከዚህ በኋላ ፊርዶውስ ነው። እሱን ከቻልሽ ሻወር ውሰጅ፣ ካልቻልሽ በምን ቢመችሽ ሰዓት ወስድ ያለሽ። ከዚያ ስለ ሶላት አስተጋገር ሻወር ሰው ስለሆነ ሲገበል ሻወር እንደወስድ ወይም ሰውነት እንዲታጠቃዛል እሱ ናት። እሺ እሺ እህቴ፣ ጥያቄዎች ምናምን ካሉች በዚህ ስልክ አለሁኝ፣ ደውል። ጥያቄዎች ምናምን በሚኖርሽ ሰዓት በዚህ ስልክ ዋትሳፕም አለን፣ ቴሌግራም አለን፣ አናግረኝ። እሺ እሺ እህቴ፣ መልካም ጊዜ። ሁሴን አንዲት ልጅ ብፈታው ሀራም ይሆናል ወይ? ከማልወደው ጋር መኖር ይህ ግዴታ አለብኝ ወይ ትላለች። እየጠላች ኑሪያ አትባልም። እየጠላች ኑሪያ አትባልም። በነቢያችን ሰለላሁ አለይሂ ወሰለም ጊዜ አንድ ሴት መጣ። እኔ ባሌን ልወደው አልቻልኩም፣ ነገር ነገ የመልቀቂያማ የባል ሀቅ አልጠበቅሽም ተብዬ እንዳልጠየቅ እፈራለሁ፣ ምን ላድርግ አለች። ነቢዩ ሰለላሁ አለይሂ ወሰለም ሊያግባባቸው ሞከሩ። ነገር ግን ሴትዮዋ በቃ እኔ ልወደው አልቻልኩም፣ ምንም ማድረግ አይቻልም። ስለዚህ ሲያገባሽ ጊዜ ሰጠሽን መህር መልሽለት፣ ና እንትም ደግሞ ፍታት አሉት። የጠላች የግዴታ ተገደሽ ተቀመጭ አትባልም ሴት ልጅ ነገር ግን ይህቺ ሀቅ አላት። ነገር ግን በትዳሯ ላይ ማቅታስ ከሆነ ለምሳሌ ባል እያላት ከሌላ ሰው ጋር አወራችና፣ ና በቃ አንተን ላግባላቸው፣ ይህንን ፍታ። ይህን መንገድ የሚሄዱ ሴቶች በጣም ከባድ ወንጀል ላይ ናቸው። በባል ትዳር ላይ እንደዚህ አይደረግም። ነቢያችን ሰለላሁ አለይሂ ወሰለም ሁለታቸውንም ተናግረዋቸዋል።

ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው። ይሄን ያደረገ የተረገመ ነው ካሉ የወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው። ወጣቻው ይሄን ያደረገ እኔ ከእርሱ የጠራሁ ነኝ የናውነ በሪ ኦሚን ነው ካሉ የወንጀል ከታላላቅ ወንጀል መሆኑን ነው። ይሄን ያደረገች የጀነት ሽጣን አታገኝም የሚል ሐዲስ ልትሰሙ ትችላላችሁ። ጀነትን አትገባ ማለት አይደለም። ለጀማዓ ለገን ከታላላቅ ወንጀል መሆኑን ለመግለጽ ነው። ለምሳሌ አሁን ቅድም እንደ ቅድሙ አይነት ያደረገች ሴት ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አዩማ ምራአትን ሰአለት ላቅ ሚን ገይሪ ማ በእሲን ሐራም ዓለይ ራይሐት ልጀና፣ አሉ ባሏን ያለምንም ምክንያት ፍች የጠየቀች ሴት በእርሷ ላይ የገነት ሽታ እርምነች አሉ። ያቸው ቅድም እንዳልኳት ማለት ነው። ባለትዳር ሆና ከባሏ ጋር እየኖረች እያለች ከሌላ ሰው ጋር አውረታ የተሻለ ሕይወትን ያኛው ይሰጠኛል ብላ ፍታኝ የምትል ሴት በጣም ከባድ ያደረገች ይህች ሴት የጀነት ሽታ አታገኝም አሉ። ሰላም ሰላም፣ እንዴት ነህ? ደህና ነህ ወይ? ይሰማል? ይሰማኛል። አውራኝ ስለማይመቸኝ ነው አውራኝ። ዝም በል አሰማሃለሁ። እሺ፣ ምን ነበር? ኮሜንት ላይ ሸሀዳ ያስፈልጋለህ ብለህ ነበር አይደል? ያች የትና እንዴት እና ዘንድ ደግሞ መስፈርቱ ምንድን ነው? ከዛ በፊት የሚለውን ነገር ብሪፍ እንድታደርገው ይፈልጋል። በመጀመሪያ ስለ ኢስላም መቼም እስከዛሬ ዛ የሰማ የተረዳ ነገር ይኖራል። የተወሰነ ልጨምር። ባጭሩ ኢስላም ብሎ ማለት አምላክ በነብያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። ይህን በቃሉ ላይ ሲናገር ምን አለ?

እነሆ ይሄን እስልምና ሃይማኖት እኔ ደነገግኩላችሁ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን መሲሁን አዘዤበት የነበረውን ሃይማኖት አለ። ለቀደምት ነቢያት ደንግጎ የሰጣቸው ብቸኛ መለኮታዊ ሃይማኖት ነው። ነቢያቶች ሙስሊሞች መሆናቸውን ቃል በቃል ይነግረናል።

እነሆ አምላካችሁ አላህ አንድ ሃይማኖትን እስላምን ብቻ ነው የመረጠላችሁ። አደራ ልጆች ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ነቢያቶች የኖሩበት የታዘዙበት፣ ልጆቻቸውን ተወለዶቻቸውን ያዘዙበት ብቸኛ መለኮት አይት ሃይማኖት ያለ ሆን እስላም እስላምን። ታዲያ ለተከተለ ሰው አምላክ አላህ ምን ቃል ገብቶለታል? በቀጣይ ያለ ምን ተስፋ ገብቶለታል? ከሞት በኋላ ወዴት እንደሚሄድ ገልጾለታል? አዎ ቃል ገብቷል። አላህ ስብሓነ ተዓላ ምን ሊያደርግላቸው ገነት ሊሰጣቸው የዘላለማ ህይወትን ሊያወርሳቸው

እነዚያ በእኔ በአላህ አምነው መልካም የሰሩትን ጀነት ይገባሉ አለ። ጀነት ይገባሉ እና ይህን ይመስላል። ሀዛ ሁወ ዲኑ ልአንብያ ወልሙርሰሊን የቀደምት ነቢያት እንዲሁም የአምላክ በነቢያት በኩል የደነገገው ች መለኮታዊ ሃይማኖት፣ ሀዛ ሁወ ይመስላል። እሺ፣ ዝግጁላህ ወንድማችን። አሁን አይደለም አሁን ሳይሆን እስኪ የሚነበቡ ነገሮች ካሉ ትልክልኝ፣ ዛህራ መጽሐፍቶች እንደዚህ ካለ ጥሩ አድርጋት እና ዛህራን በቃ ትንትንዳለች ታስተላለች እንዳለች እልክልሃለሁ። መጽሐፍቶች አሉ መስለ የምትፈልጉ ልጆች መጽሐፍቶች አሉ እልክላቸዋለኝ። በውስጣት አነግርም ፎሎ አርግ ያለው ማነው ስም

እናወራለን አለ። ሰላም ነው። እንዴት ናት? አለን አለን አይመስለን። ፈልጌ ነበር ግን አንዳንድ መረጃ አንዳንድ ማወቅ የምንፈልጋቸው ነገሮች አሉ እና በተስረዳኝ ደስ ይለኛል። ጥያቄ አሁን እኔ በክርስትና ውስጥ ነበርኩ እና በክርስትና ስንማር ከሞት በኋላ ህይወት አለ የሚባል ነገር አለ። አንድ ሰው ገነት ይገባል፣ ከዛ ላይክ ምንም አለማዊ ህይወት የለም ከዛ በኋላ ማለት ነው። ለፈጣሪ ነው የምንኖረው ብለን ነው እኛ ምናምን ነው። በእናንተ በኩል ስ እንዴ ነው አንድ ሰው ከሞተ በኋላ እንዴ ነው ድጋሚ ተስፋ የሚኖረው ህይወት የሚኖረው? ላይክ ስላልገባኝ ነው። በገነት ሁለት አይነት ጸጋዎች አሉ የመጀመሪያው ጸጋ ምንድነው ከሁሉ ከአምላክ ጋር የምናደርገው መንፈሳዊ ህይወት ይቀጥላል አለ እሱም አምላክን አምላክ አላህ ሱብሃነወተዓላ ማየት እንደፈለግን የምናይበት አለም ነው ዛሬ ፈጣሪን አና ይማርላል የዛኔ እንደምናየው ቃል ገብቶልናል አለ ምን ይላል አላህ በቁርአን ላይ ሲናገር ውጁህ የውመኢዚ ናራ ኢላ ረቢሃ ናራ ይላል ፊቶችም የዛኔ ያበራሉ ወደ እኔ ወደ ጌታቸውም ይመለከታሉ ያያሉ ማለት ነው ቻል ነቢያችን ሰለላሁ አለይሂ ወሰለም ሐዲስ ላይ ምን አሉ ሲናገሩ እነኩም ሰተረውነ ረበኩም የውም ልቅያማ ላ ትضሙነ ፊ ሩእየት እናንተም የትንሣኤ ቀን ጌታቸውን አላህን እንታዩታላችሁ። የመጀመሪያው ጸጋ ይሄ ነው። ይሄን ክርስትና ላይ ያለ አይመስለኝም። አምላክን የትንሣኤ ቀን ታያላችሁ እንደዛ የሚባል ነገር የለም። ይሄ ጸጋ ሙስሊሞች አልገባኝም። እንትን ጥያቄው ምን ነበር የጠየቅህ? በክርስቲያን ምን አለን ያልክ ነበር። አምላክን ማየት አምላክን ማየት። ያ ለፍርድ ቀንማ ያው አለ። ለፍርድ ቀንማ ይታያል። ለፍርድ ቀን ሊፈርድ ሊፈርድ ሲመጣ ማን ነው የሚፈርደው? ወልድ ነው አብነህ ወልድ አብ፣ መንፈስ ቅዱስ ያው አንድ አንድ ናቸው። በአካል ሶስት ናቸው። በእንትን አንድ ናቸው። ስለ ኢየሱስ አይደለም ጥያቄ የትንሳኤ ቀን ሶስት ነው። አብም ወልድም መንፈስ ቅዱስ የሚታያሉ፣ እንደዚህ ተደርድሮ ሶስቱ እና እሱ በአካል ናቸው። በአካል በመንፈስ አንድ ናቸው። ስንት ናቸው ሳይሆን

የገነት ጸጋ አለችላቸው ካለ በኋላ ለእርሱ ከእርሱም ተጨማሪ አላቸው አለ። ያ ተጨማሪው ትልቁ ጸጋ ምንድን ነው? ወነዘሩ ኢላ ወጅህ ላህ ልከሪም ነብ ስለ ላ ስለም ምናሉ ወደ አምላካችሁ ወደ ልዑል አምላካችሁ ወደ አላህ መመልከት ነው ማየት ነው አለ። ያስ ከዚህ የበለጠ ትልቅ ጸጋ አለ? ከዚህ ይሄ ይሄ ጸጋ ከተነፍሰአላ ይታያል አልክኝ እንጂ በምን ላይ እንደሚታይ አይቶም ንት የሚል ማረጋገጫ ምንም ላይ የለም። አዎ ግን አካል የለውም ስትል ብዙ ጊዜ ስጠይቅ ምስሊሞችን አካል የለውም አለ። በምንድነው ምን አለው? ሥጋዊ አካል አይደለም፣ ነገር ግን አምላክ አላህ ስብሃነ ወተዓላ የራሱ የሆነ ማንነት አለው። ያንን ማንነቱን ነገ የተሳይገን የቅያማ ቀን የምናየው ይሆናል። ግን ይሄ እንደሌለ ተናገር። እሺ ጥያቄ ሌላ ነበር ይሴን፣ ከዚው ጋር በተያያዘ ማለት ነው። ሁለተኛ ጥያቄ ደግሞ፣ ላይክ ከኛ አንድ ሰው ሞት ሲባል፣ ከሞት በኋላ ህይወት አለ ስንል፣ ላይክ አለማዊ ህይወት አይደለም። በእኛ ሃይማኖት ሴት አይፈቀድም፣ መጠጥ አይፈቀድም፣ ላይክ እንትን ካል ከሞት በኋላ ማለት ነው። እና በስልምና ብዙ ሰዎች ሼኮችን ስጠይቅ፣ ላይክ አሁን ማንጠጣው ወደፊት ከሞት በኋላ ባህር ነው ቢራ ይመጣል በባህር መልክ። ሴቶች እስከ ሰባ ስምንት ነው ሰማንያ ምናምን ሴቶች ይፈቀዳሉ። ድንግር ሴቶች ይሰጣል እና እዛ የአለም አለማዊ ነገር ነው ከሞቱም በኋላ አለማዊ ነገር እንዳለ ነው ብዙ ሴቶች ሲያስረዱኝ ነበሩ። እዛ ላይ ምን ነገረኝ ስ መልካም፣ አንደኛ ልናውቅ የሚገባ ነገር በገነት ውስጥ መብላት መጠጣት የለም ብላችሁ ነው የምታምኑት አለ

በትክክል እነዚህ ማጭበርበር ስም አሳምነኝና ነገሮችን እንትና እንጂ ፕሮፌት አብዲ ፕሮፌት እንትና ምናምን ስም እያታለሉ መግባት ጥሩ አይደለም። ከትናንት ወዲያ ራሱ የሆነች ልጅ አሰለምኩ ብለህ ወንድ ልጅ ኮይ፣ ወንድ ልጅ አሰለምኩ ብለህ እንትና ማርያም ክርስትና ስሜ ይላል። ስሙን እንኳን መለየት አይችል። በትክክል አስረዳኝ ኪዳነ ማርያም ነው ምናምን አለ። ሲጀም ወንድ ልጅ ኪዳነ ማርያም አይባልም። ክርስትና ኪዳነ ማርያም የሚባል የለም

ይ አለማዊ ነገር አይደለም። አለማዊ ነገር አለይስ የዘላለም ምግብ ፈጣሪ ይሰጠኛል። በላ የዘላለም ምግብ ትበላለህ። በጣም ጥሩ። ስለዚህ ታዲያ እስላም ላይ ሲሆን ጊዜ ብላቸው። ሴት ላይክ ሰማንያ ሶስት አርባ ሴት አላባርም። ላይክ ዘጠና ስድስት ድንግል ይጠብቃል። ዘመና ሴት የሚባል የለም

ያ ከዛ በላይም ከፈቀደልህ ከፈቀደልህ ማግኘት ይችላል። እኔ ከጠየቋቸው ከተረዳኋቸው ነው። ጊዜ ጠይቃለሁ። እንደዚህ አይነት ነገር ና ፕሮፌት ብሎ አብዲ የለማ ሌላ ፕሮፌት አስገባልኝ አብዲ ብሎ ረጋ ብላ ረጋ ልደግፍ እችላለሁ እኮ ወንድሜ፣ እንደዚያ አይደለም። ረጋ በልና ጥያቄዎቹን ጠይቀው የእኔም ከአንተ ወገን ነኝ እኮ ችግር የለውም። አሁን ይሰን ምናልባት አሁን ቁራን ላይ